ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጅዎን ተሻግሮ ከእጅዎ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ስራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል ስራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት አዋጭነቱ በብቁ ባለሙያዎች ጥናት የተረጋገጠ በወር 385 ሺህ ብር እና ከዛ በላይ የተጣራ ትርፍ የሚያገኙበት ቢዝነስ፣ የወረቀት ኩባያ የማምረት ቢዝነስ። የወረቀት ኩባያ በመካከለኛው ካፒታል ሊሰራ የሚችል ቢዝነስ ሲሆን የገበያ ፍላጎቱ ከጊዜ ወደ ጊዜ እያደገ የመጣ እጅግ አዋጭ የሆነ ቢዝነስ ነው። እንዲሁም ጥሬ እቃው በሀገራችን ውስጥ በበቂ ሁኔታ የሚገኝና እላዩ ላይ ሎጎ በማተም ማምረት ይቻላል። በቀን ከ38400 እስከ 43200 ፍሬ የወረቀት ኩባያ ማምረት ይቻላል። ይህንን አዋጭ ቢዝነስ ለመጀመር 1.45 ሚሊዮን ብር መነሻ ካፒታል የሚያስፈልግ ሲሆን የዚህን 20% ማለትም 690 ሺህ ብር ያለው ወደ አዲስ እይታ ቢሮ በመምጣት የቴዎሪና የተግባር ስልጠናዎችን ወስዶ ቢዝነሱን ዛሬውኑ መጀመር ይችላል። በተጨማሪ ማንኛውንም አይነት ማሽን በአዲስ እይታ በኩል ሲያስመጡ 40% ከደንበኛ ቀሪው 60% ደግሞ አዲስ እይታ ሸፍኖ ማሽኑን አስመጥቶ ያስረክባቸዋል። ምን አይነት ቢዝነስ ልጀምር ብለው እያሰቡ ነው? እንግዲያውስ በከፍተኛው ካፒታል በወር 450 ሺህ ብርና ከዛ በላይ የተጣራ ትርፍ የሚያገኙበት ነው። ሚስማር የማምረት ቢዝነስ። ሚስማር በገበያ ፍላጎት ጥናት ሲታይ እጅግ ተፈላጊና አዋጭ የሆነ የቢዝነስ ዘርፍ ነው። አሁን ላይ ደግሞ በፈርኒቸር ቤቶች ተፈላጊ እየሆነ በመምጣቱ ሚስማር ማምረት በጣም አዋጭ ቢዝነስ ያደርገዋል። ሚስማር ዋና ጥሬ ዕቃው የስታፍ ብረት ሲሆን በቀን ከባለ ሶስት እስከ ባለ አስራ አምስት ቁጥር ያላቸው ሶስት ሺህ ኪሎ ግራም ሚስማር ይመረታል። መነሻ ካፒታሉ ሰባት ሚሊየን ብር ሲሆን የዚህን ሀያ ፐርሰንት ማለትም አንድ ነጥብ አራት ሚሊየን ብር ያለው ወደ አዲስ እይታ በመምጣት በአጭር ጊዜ ውስጥ ስልጠናዎችን በመውሰድ ቢዝነሱን ዛሬውኑ መጀመር ይችላል። ይህንን አዋጭ ቢዝነስ ለመጀመር የሚያስችል በቂ የቲዎሪና የተግባር ስልጠናን በአዲስ እይታ በመውሰድ በብቁ ባለሙያዎች ድጋፍና ክትትል በመታገዝ ዛሬውኑ ቢዝነሱን መጀመር ይችላል። በመካከለኛው ካፒታል በወር 630 ሺህ ብር እና ከዛ በላይ የተጣራ ትርፍ የሚያገኙበት እጅግ አዋጭ ቢዝነስ ብርኬት ወይም የማገዶ እንጨት የማምረት ቢዝነስ። ብርኬት በእንጨት ፍግፋጊ ወይም ሳጋቱራ፣ በእህል ገለባ እና በሌሎች የሰብል ተረፈ ምርቶች ማምረት ይቻላል። ብርኬት የማምረት ቢዝነስ አዋጭነቱ በብቁ ባለሙያዎች ጥናት የተረጋገጠ ምንም ያልተሰራበት የቢዝነስ ዘርፍ ነው። በአሁኑ ሰዓት በማህበረሰቡ ዘንድ እጅግ ተፈላጊ የሆነ የመጣ ምርት ነው። በቀን 2400 ኪሎ ግራም ብሪኬት ይመረታል። ይህንን አዋጭ ቢዝነስ ለመጀመር መነሻ ካፒታሉ 4.7 ሚሊዮን ብር የሚያስፈልግ ሲሆን የዚህን 20% ማለትም 940 ሺህ ብር ያለው ወደ አዲስ እይታ በመምጣት የቲዎሪና የተግባር ስልጠናዎችን ወስዶ ቢዝነሱን ዛሬውኑ መጀመር ይችላል። በተጨማሪም ማንኛውንም ማሽን በአዲስ እይታ በኩል ሲያስመጡ አርባ ፐርሰንት ከደንበኛ ቀሪውን ስልሳ ፐርሰንት ደግሞ አዲስ እይታ ሸፍኖ ማሽኑን አስመጥቶ ያስረክባቸዋል። የንግድ ጉዞውን ለመጀመር ዝግጁ ኖት በከፍተኛ ካፒታል በወር ሶስት መቶ አርባ አምስት ሺህ ብር ና ከዛ በላይ የተጠራ ትርፍ የሚያገኙበት አዋጭ ቢዝነስ ጀሪካን የማምረት ቢዝነስ ጀሪካን ለዘይት ለፈሳሽ ሳሙና ለካቻፕ ለሻምፑና ኮንዲሽነር ለውሃና ለመሳሰሉት መያዣነት የሚያገለግል ተመራጭ ምርት ሲሆን በተለያየ ቅርጽና መጠን ማምረት ይቻላል ከጊዜ ወደ ጊዜ የጀሪካን ተፈላጊነት እየጨመረ በመምጣቱ ቢዝነሱን በመጀመር በአጭር ጊዜ ውስጥ ትርፋማ መሆን ይቻላል። በቀን ከ1440 1 እስከ 2000 ጀሪካን ይመረታል። መነሻ ካፒታሉ 6 ነጥብ 1 ሚሊዮን ብር ሲሆን የዚህን 20 ፐርሰንት ማለትም 1 ነጥብ 2 ሚሊዮን ብር ያለው ወደ አዲስ እይታ በመምጣት የቲዎሪና የተግባር ስልጠናዎችን በመውሰድ ቢዝነሱን ዛሬ ዛሬውኑ መጀመር ይችላል። በተጨማሪ ማንኛውንም ማሽን በአዲስ እይታ በኩል ሲያስመጡ አርባ ፐርሰንት ከደንበኛ ቀሪውን ስልሳ ፐርሰንት ደግሞ አዲስ እይታ በመሸፈን ማሽኑን አስመጡ ሲያስረክ በከፍተኛ ካፒታል በወር አምስት መቶ ዘጠና ሁለት ሺህ ብርና ከዛ በላይ የተጣራ ትርፍ የሚያገኙበት እጅግ አዋጭ ቢዝነስ፣ ማይካ ሳህን የማምረት ቢዝነስ። ማይካ ወይም ሜላሚን ፕሌት ምርት አዋጭነቱ በገበያ ጥናት ፍላጎት የተረጋገጠ በከፍተኛ ካፒታል መጀመር የሚችሉት ቢዝነስ ነው። ከማይካ ሳህን በተጨማሪ ጎድጓዳ ሳህን፣ ትሪ፣ ጭልፋና ሌሎች ምርቶችን በልዩ ዲዛይን ቀለምና መጠን ማምረት ይቻላል። ለቤት ውስጥ ምግብ ማቅረቢያነት፣ ለሆቴሎች፣ ለካፌዎች፣ ለምግብ ቤቶችና ለመሳሰሉት እጅግ ተፈላጊ የሆነ ምርት ነው። በቀን 2080 ጥራት ያላቸው ማይካ ሳህኖች ማምረት ይቻላል። መነሻ ካፒታሉ 8.5 ሚሊዮን ብር ሲሆን የዚህን 20% ማለትም 1.7 ሚሊዮን ብር ያለው ወደ አዲስ እይታ በመምጣት የተግባርና የቴዎሪ ስልጠናዎችን ወስዶ ቢዝነሱን ዛሬውኑ መጀመር ይችላል። በተጨማሪም ማንኛውንም አይነት ማሽን በአዲስ እይታ በኩል ሲያስመጡ አርባ ፐርሰንት ከደንበኛ ቀሪውን ስልሳ ፐርሰንት ደግሞ አዲስ እይታ ሸፍኖ ማሽኑን አስመጥቶ ያስረክቧቸዋል። አድራሻችን ሜክሲኮ ኬኬር ሕንፃ ሁለተኛ ፎቅ ላይ ቢሮ ቁጥር ሁለት መቶ ሀያ ሰባት እንዲሁም በተለያዩ የሶሻል ሚዲያ አማራጮች እንገኛለን። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። ዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ሥራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ሥራዎን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት